አሌክስ በዱር እንስሳት ሕክምና ዘርፍ የተሰባራ ግለሰብ ሲሆን ከሙያው ባሻገርም ለጫካው አራዊቶች ከፍተኛ ውዴታ ያለው በመሆኑ ከስራ ውጪ እነሱን ለመጎብኘትና ደህንነታቸውን በመከታተል ያሳልፋል። አንድ ቀን እንደለመደው በመኪና ውስጥ ሆኖ በጥብቅ ደን ውስጥ ሲዘዋወር አንዲት ሴት አንበሳ በሰው ሰራሽ ወጥመድ ተይዛና መፈናፈኛታ ስትሰቃይ ይደርስባታል። ጠጋ ብሎ ሲመለከታትም ጡቶቹ አግተው ስላስተዋልና የምታጠባቸው ልጆች እንዳሏትም እርግጠኛ ስለሆነ እነሱን በረሃብ ከመሞታቸው በፊት ፈልጎ በማግኘት ከእናታቸው ጋር ካገናኘ በኋላ ወጥመድ ውስጥ ገብታም አካላዊ ጉዳት የደረሰባትን አንበሲት ከነ ልጆቿ ከችግራቸው ነጻ አውጥቶ እስከሚጠነክሩ ድረስ ሲንከባከባቸው ይቆያል። እናም አንበሳና ግልገሎቿን ካዳነ ከዓመታት በኋላ ደቦሎቹ አድገው ከአሌክስ ጋር ሲገናኙ ውለታውን አስታውሰው ያሳዩት ቀረቤታና ፍቅር ዓለምን ያስደነቀ ሆኖ አልፏል። ቻናላችንን ሰብስክራይብ በማድረግ የደውሏል ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። በዩክሬን ዋና ከተማ ሄቭ ተወልዶ በደቡብ አፍሪካ የሚኖረው አሌክስ በሙያው የእንስሳት ሐኪም ሆኖ ተፈጥሮን ደግሞ በእጅጉ ይወድ ስለነበረ በከተመበት ሀገር ከሚገኙ የዱር እንስሳት ፓርኮች በአንዱ አቅራቢያ እየኖረና ስራውንም እየሰራ ለብዙ ጊዜ ኖሯል። አንድ ቀን አሌክስ እንደ ልማዱ የዱር እንስሳትን ለመጎብኘትና በዚያም ለመዝናናት ወጥኖ ነው። በጫካ ውስጥ ሲዘዋወር ሳለ ከሆነ ትልቅ ቋጥኝ ጀርባ በቅርብ ርቀት ላይ የተቀመጠች አንዲት ሴት አንበሳን ይመለከትና፣ ከዚህ ቀደም በዱር ውስጥ ለብዙ ጊዜ ተዘዋውሮ የሚያውቅ ቢሆንም በዚያ አክል ቅርበት አንበሳ የማየት እድል ስላልገጠመው ግዝፈቷ በጣም አስደነቀውና ከባድ ድንጋጤን ጫረበት ቀጥሎም አንበሷ ልታጠቃው እንደምትሞክር እርግጠኛ ስለነበረ የያዘውን መሳሪያ አስተካክሎ ፊት ለፊቷ ላይ በመደገን ቀድሞ ራሱን የመከላከል እርምጃ ለመውሰድ ተዘጋጀ። ነገር ግን ከአንበሷ የተለየ እንቅስቃሴ ያላስተዋለውና ምንም አይነት ትንኮሳ ለመፈጸም እንዳልተዘጋጀች የገባው አሌክስ ራሱን አረጋግቶ ሁኔታውን ለመረዳት ሲጥር የአንበሷ እግር በሆነ ወጥመድ ውስጥ ገብቶ ከጥቂት ሜትሮች በላይ መንቀሳቀስ እንደማትችልና ለራሷን መገዛ የምትፈልግና ከባድ ችግር ውስጥ ላይ መሆኗን አወቀ። ጥቃት ሊደርስበት እንዳልሆነ በማወቁ እፎይታ ቢሰማውም ይህችን የመሰለች እንስሳ በእንደዚህ አይነት ስቃይ ውስጥ የከተቱትን ሰዎች በሆዱ እየረገመ ስለ እነሱ ሲያስብ ይህንን አይነት ወጥመድ በእንስሳቱ መኖሪያ ውስጥ የሚያዘጋጁት ህገወጥ አዳኞች ሲሆኑ በዛ ከያዟቸው በኋላ ገለው በጥቁር ገበያው ላይ በማቅረብ ረብጣ ብር እንደሚያገኙበት በግልጽ ተረዳ። እናም በሁኔታው የተበሳጨው አሌክስ አሁን እሷን ለመርዳት አንድ ነገር ማድረግ እንዳለበት ስላወቀ ነፃ ወጥታ የምትንቀሳቀስበትን እድል ለመፍጠር ወደ ወጥመዱ በበቂ ሁኔታ በመቅረብ ሁኔታውን ለማየት በጥንቃቄ ወደ መስመሩ ጠጋ ብሎ ሲያጤ ነው አንበሳዋም ወደ ኋላዋ ለመመለስና ከቅርቅሯ አለመውጣት ስትታገልና የወጥመዱ ገመድ ሲንሸራተት ተመለከተ። ከዱር አራዊት ጋራ በሙያው ስለሚተሳሰር ባለው ልምድ ተጠቅሞ የአንበሳዋን አካል በትኩረት ሲያይ ከወጥመዱ ውጭም ሌላ ችግር ያስተዋለ ሲሆን እሷም ሆዷን በተመለከተ ጊዜ ጡቶቿ ያገቱ በመሆናቸው አሁን ላይ ግልገሎቿን እያጠባች ያለች አንበሴት መሆኗን በፍጥነት አውቀው ነበር። እናም ከሷ በቅርብ ርቀት ግልገሎቿ መኖራቸውን እርግጠኛ ስለሆነ፣ ያ ማለት ደግሞ ልጆቿ የእናታቸውን ጡት ወተት ማግኘት ካልቻሉ ለረጅም ጊዜ ሊቆዩ እንደማይቻላቸው እንደ ባለሙያም በሚገባ ስለተረዳ የእነሱም ጉዳይ ተጨማሪ ሀሳብ ሆኖበት ለበሎቹ በረሃብ ምክንያት ህይወታቸውን ሳያጡ በፍጥነት እርምጃ መውሰድ እንዳለበት ገባው። ደግ ልብ ያለው አሌክስ አሁን ላይ ወደ አንበሷ አቀርቦ ወጥመዱን መፍታት አደገኛ እንደሚሆንበት ስለተረዳና እሷም ለዚያ ፈቃደኛ ባለመሆኗ ያለው አንድ ምርጫ ብቻ ሲሆን እሱም ግልገሎቹን ፈልጎ በማምጣት ከእናታቸው ጋር ማገናኘት ነበርና እሱን ለማድረግ ተንቀሳቀሰ። በጣም ሩቅ እንደማይሆኑ ስለሚያውቅ አንዳንድ ዱካዎችን እስኪያገኝ ድረስ ሲያስስ ቆየና ትንሽ ራቅ ብሎ ድምጽ ስለሰማ አቅጣጫውን በሚገባ ለማወቅ ሲሞክርና ሲጓዝ ለድምጹ በጣም እየቀረበ መጥቶ ቦታው ላይ ሲደርስ በረጃጅም ሳሮች መካከል እናታቸውን እየተጣሩ ያሉ በሚመስል መልኩ እየጮሁ ሶስት ትናንሽ የአንበሳ ግልገሎችን አገኘ። ከዚያም ግልገሎቹን በቅፉ ሰብስቦ ከያዘ በኋላ ወደ እናታቸው በፍጥነት በመመለስ ወደ አጠገቧ ሲቃረብ ጊዜ አንዳች ጉዳት በልጆቿ ላይ የሚደርስ ስለመሰላት በኃይል እያጓራችና ና ከወጥመዱ ለመለቀቅ እየታገለች ስትወራጭ የተመለከታት አሌክስ በጣም ፈርቶ ቀስ ብሎ ጠጋ አድርጎ አስቀመጣቸውና ዞር አለ። በቅርብ ርቀት ላይ የነበሩት የአንበሳ ደበሎች እንደገና እየጮሁ እናታቸውን መጥራት ጀመሩና እየተቻኮሉ ወደ እሷው ጋራ ሄደው አጠገቧ ሲደርሱ አንበሲታም ልጆቿን በማግኘቷ፣ ደበሎቹም እናታቸውን ስላዩ በተረጋጋ ሁኔታ ውስጥ የገቡ ሲሆን እነሱም በፍጥነት ከሱራው ሽቅ ብለው መጥባት ጀመሩ። ስለ ሁኔታው ከራሱ ጋር የተነጋገረ የነበረው አሌክስ እሷን ለመጉዳት እንደማይፈልግ በምትኩ ሊረዳት እየሞከረ እንደሆነ ሊያረጋግጥላትና እንድታምነው ለማድረግ እየሞከረ አስተማማኝ ርቀት ላይ ሆኖ ቤተሰቡ እንደገና ሲገናኙ እያየ፣ ግልገሎቹ ወደ እናታቸውና ወደ ደህንነት ቦታ ስለተመለሱ በጣም ተደስቶ ነበር። አሁን አሌክስ የቀረው ስራ አንበሲቷን ከወጥመዷ እንዴት ማላቀቅ እንዳለበት ማሰብና ለዚያ የሚሆን ዘዴ መቀየስ ስለሆነ ለተወሰነ ጊዜ ከአንበሷ ትንሽ ራቅ ብሎ እሷንም ሊያረጋጋትና እንድታምነው ሊያላምዳት እየሞከረ ስለሱ ማሰብ ቀጠለ። ገመዱ ለምን ያክል ጊዜ እንደታሰረ ምንም ፍንጭ አልነበረውም እና አንበሷ በረሃብ እየተጎዳች እንደሆነ፣ አካላዊ ህመምና ጉዳትም እንደደረሰባት ስለተሰማው ያ ከሆነ ደግሞ ከሱ አልፎ ለልጆቿም የሚሆን ወተት ማገት ስለማትችል ተያይዘው ማለቃቸው ነው ሲል አስቦ አንድ ጊዜ ተመልሼ እመጣለሁ እሺ አላትና በፍጥነት ወደ መኪናው አምርቶ እየበረረ ሄደ። በመኪና ሲጓዝም ከሩቅ አንድ የሞተ የሜዳ አህያ ተመልክቶ ወደዚያው ሄደና እንስሳውን ሲቃኘው ትንሽ ስጋ ያለው ቢሆንም ለአንበሷ የተወሰነ ጥንካሬ ለመስጠት በቂ እንደሆነ ያውቅ ስለነበረ አካባቢው ባገኘው ነገር ከሟቹ እንስሳ ላይ ስጋ ቆርጦ ወደ አንበሷ ጋር ተመልሶ ሲመጣ፣ እሷም ቀደም ሲል ያሳያትን ደግነት በመረዳቷ የያዘውንም ስጋ ስለተመለከተች እንደገና ለማየት በጣም የጓጓች መስላ ስትጠብቅ ያመጣላትን ቁራጭ ስጋ ከፊት ለፊቱ አስቀመጠላት። በጥድፊያ እየተመገበች ቆይታ ከንፈሯን እየላሰች በእርጋታ ስትመለከተው ጊዜ ፈገግ እያለ በራሱ ቋንቋ እያናገራት ከርቀት ባስተዋለው ነገር ህመምተኛ እንደሆነች ስለገባው በወጥመዱም ስለተጎዳች ትኩረቷ ሲከፋፈል ቆይቶ በዝግታና በጥንቃቄ ወደ መስመሩ ቀርቦ በእጁ የያዘውን መድኃኒት ከዚህ በፊት የዱር እንስሳት ላይ እንደሚጠቀመው ከሩቅ ሆኖ አስወንጭፎ በመልቀቅ ትከሻዋ ላይ ወጋትና ሶስቱን ግልገሎች አንስቶ በፍርግርግ በታጠረው ቤት ውስጥ ሊያስቀምጣቸው ሲሞክር በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጦ አፓርታማ በካሬ በ78000 ብር ብቻ ከዲኤም ሲሪል ስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ እፈልጋለሁ የምትሉ የጨረቃ ቤት ነው፣ ካርታ የለውም፣ በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432 ሺህ ብር ቅድመ ክፍያ ጀምሮ ከባል አንድ እስከ ባል አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት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 ካል መጎብኘት ትችላላችሁም። ዲኤም ሲሪል ስቴትም። ትኩረቱ ሁሉ በእነሱ ላይ ስለነበረ አንበሷ ምግብ መብላቷን አቁማ አጠገቡ ጋራ በሁለት ጫማ ርቀት ያክል መድረሷን አላስተዋለም ነበር። አሌክስ እንዳትጎዳው በማሰብ ቢነነግጥም፣ እሷ ግን በደንብ ተረድተዋለችና እሱን ከመተናኮል ይልቅ ተረጋግታ ዝም ስትለው፣ አሁንም ሙሉ በሙሉ እርግጠኛ ስላልነበረ ያልተጠበቀ ነገር ከማድረጓ በፊት ወደ መኪና ውስጥ ልጆቿን አስገብቶ በማደንዘዣው እየተዳከመች የነበረችውን አንበሳም ወደ ላይ እንድትወጣ ካደረጋት በኋላ ከወለሉ ጋራ በሚገባ አስሯት መኪናውን እያሽከረከረ በተፈጠረው ነገርን በጣም እየተገረመ በፍጥነት ወደሚኖርበት አካባቢ አመራ። እዚያም እንደደረሰ እሱ ወደሚሰራበት የእንስሳት ሐኪም ቤት ካስገባት በኋላ ከሌሎቹ ባልደረቦቹ ጋር በመሆን የተጎዳችውን አንበሳ ወደ ጤናዋ ለመመለስ ከፍተኛ ርብርብ ማድረግ ሲቀጥሉ ልጆቿን ደግሞ ቀሪዎቹ ሰራተኞች ይንከባከቧቸው ቀጠሉ። እናት አንበሳ ሕክምናዋን ጨርሳ የማገገሚያ ጊዜ ያስፈልጋት ነበርና እሷና ልጆቿን አሌክስ በሚገባ እየተንከባከባቸው ከሱ ጋራ ከፍተኛ ቅርርብ ፈጥረው ጥቂት ወራትን በጋራ ካሳለፉ በኋላ ከቤተሰቧ ጋራ ትገናኝና ተፈጥሯዊ ህይወቷን መምራት ትቀጥል ዘንድ ወደ መኖሪያዋ ዱር ወስደው መለሷቸው። የተወሰኑ ዓመታት ካለፉ በኋላ ደግሞ አሌክስ በተለመደ ስራውና የጫካ ጉብኝቱ ላይ ሳለ አፍታ ወስዶ ምሳውን ለመመገብ ቆም እንዳለ ከርቀት አንበሶችን ሲመለከት ያን የመከራ ቀን ትዝ አለውና እነሱን ለማዳን የሄደበትን ርቀት አስታውሶ ያ ሁሌም የሚኮራበት አስቂኝ ክስተት እንደነበር አሰበ። አሌክስ ከዱር እንስሳቱ ትንሽ ራቅ ብሎ ቆመ። በሀሳብ ተመስጦ የነበረውን አሌክስ ያስተዋለው አንደኛው አንበሳ ከተቀመጠበት ተነሳና በፍጥነት ወደ እሱ ሲመጣ፣ በመጀመሪያ ላይ አሌክስ ይህ ግዙፍ እንስሳ ጥቃት ያደርስብኛል ብሎ በማሰቡ በጣም ፈርቶ የነበረ ቢሆንም ልክ ከጠገቡ ሲደርስና በርካታ ሲቀርበው ጊዜ ከብዙ አመታት በፊት ህይወታቸውን ከታደገላቸው የአንበሳ ደበሎች መካከል አንዱ መሆኑን በሚገባ አወቀና ከሱ ጋር ዳግም በመገናኘቱ እጅግ ደስ ብሎት፣ በተለይ ደግሞ አንበሳውም ስላስታወሰውና ውለታውን ስላረሳ በጣም ተገርሞ ተቀበለው። አሁን አድርጎ የገዘፈው ጎረም ሰው አንበሳው አሌክስን ከተጠጋው በኋላ እናቱ ከአመታት በፊት እንዳደረገችው ሁሉ እሱም በአንገቱ የአሌክስ አሌክስ አካል ላይ እየተሻሸና ፍቅሩን እየገለጸለት ሲቀርበው እሱም እየሳቀ በጥንቃቄ አጸፋውን እየመለሰለት ከአመታት በፊት ለዚህ አንበሳና ቤተሰብ ያደረገውን ነገር እያሰላሰለና አሁን እንስሳው እያደረገለት ባለው የእንኳን ደህና መጣህ አቀባበል እየተዝናና ጥቂት ጊዜን አብሮት አሳለፈ። ቀጥሎ መለየታቸው ግድ ነውና አሌክስ ደግሞ እንደሚያገኘው እያሰበ ወደ መኪናው አምርቶ ከቤቱ የሚያደርሰውን መንገድ ሲያያዘው አንበሳውን በከፍተኛ ጩኸት እያጓራ ሸኘው። ይህ በህይወት ውስጥ አንድ ጊዜ ብቻ ሊያውም በጣም በተወሰኑ ሰዎች ላይ ሊከሰት የሚችለው ታሪክ የእንስሳት ሐኪምና ወዳጅ የሆነው አሌክስ ስላሳካው እድለኛ ያስባለው ሲሆን አሁንም የዱር አራዊቶችን ምንነት ያየበት ለአጭር ጊዜም ቢሆን የመሰረተው ጠንካራና የረሲ ግንኙነት ስለነሱ ያለውን አመለካከት ሙሉ ለሙሉ የቀየረ ሆኖ እንዲያልፍ አድርጎታልና ልቡ በዚያ ሀሴት እያደረገ ገድሉን ለሌሎች እየተናገረ ይኖራል። ውድ ቤተሰቦቻችን ከዚህ አስገራሚ ታሪክ ምን ተማራችሁ? ያላችሁ አስተያየትና ሐሳብስ ምን ይመስላል? የተሰማችሁን አሳውቁን። እኛ እዚህ ላይ አበቃን። ቸር ቆዩልን።